ሙፍታ ዛሬ ብቻውን ጨለለ ጨለላ አይገልጠም። ጨለላ ወይ መድኃኒዓለም በነገራችን ላይ ሙፍታ፣ ወይ ተው ይቅርብ፣ ይቅርብ። ምኑን የተገና ትጨልላለህ ማለት ቢቀርብ ይሻላል፣ አጎቴ። እንዴ እነሱ እኮ በፍቅር ፓወር እኮ ነው እያዋሩ ያሉት አንተ ደግሞ በአስታራቂነት ፓወር ነው። ምንም የሚገናኘው ነገር የለም። በጣም ዲፈረንት ነው። በጣም ልዩነት አለው እና መሀላ ጋ ዝርገው እኮ እንትን አሉት አደን አቋቁሩት እኔን እኔን እኔን እግዚአብሔርን ግራ ተጋባ። ሰላም፣ ሰላም። ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛል በያላችሁበት የኒ ውድ ቤተሰቦች ላይክ ሼር አድርጉ። አሳብ አስተያየት ካላችሁ በኮሜንት አስቀምቱ። ጦርነቱ እንደቀጠለ ነው። ያ አለማችን የሁለተኛ ደረጃ ነው ምድር የሚባለው ክፍል ሁለት ክፍል ስንት ላይ ደረሱ? ነብሩ ክፍል ስንት ደረሰ? አንድ ወረ አልፎ ሁለተኛው ወደ ደርሶ ተጀምረዋል አይደል? ጦርነታቸው ሁ እንደዛ ነገር። ለማንኛውም ዛሬ ሀይምዬ የኒ እንቁ እሴት እንደ እንደ እንደ እኮ እንደ እንደ አለባበስሽ፣ እኮ ብቻ በቂ እኮ ነው። የኔ እናት፣ የኔ ሴት፣ የኔ ሴት፣ ወይዘሮ አለባበስሽ ብቻ ይበቃል። ያቺኛዋ ደግሞ ቦርሳ አረ፣ ወድ ቦርሳ ስትባል ደግሞ ትናደዳለች እንዴ። ሀይሚዬ፣ ለቦርሳዋ አነጋገርና አለባበስ አስተምርልኝ ይሄን ቀደም ብዬ ልንገርሽ፣ ላስታውስሽ ብዬ ነው ከመርሳቴ በፊት። እንግዲህ ሙፍታ ትናንትና ላይ ሀይሚንና ብሩኬን ለማስታረቅ በጣም ብዙ ደክሞ ነበረ። በሰዓቱ ግን ብዙ መዘላለፍና አጓጉል ነገሮችን በመነጋገር ብሩኬም የተሰማውን ነገር ለሀይሚ ቃላቶችን በመወርወር ብዙዎቻችንንም አናዶን። እኔም ትናንትና ሰርግ ላይ ነበርኩኝ ትንሽ ወይን ጎንጨት ብዬ ነበረ። በስካር መንፈስ ትንሽ ብሩኬን አናት አናቱን ብያለሁ። በትክታክ ገጤ። ምንም ማድረግ አይቻልም፣ የስረው ባህሪ ነው። ውዶቼ፣ አንዳንድ ጊዜ ወንድምን ኮርኮም ኮርኮም ማድረግ ጥሩ ነው። ይቅርጻ፣ ምንም ማድረግ አይቻልም እና ይቅርጻ ትላላችሁ ለማንኛውም ዛሬ ደግሞ እስቲ ከተስማሙ ነገሩ ይፈታል። በ ነገሩ ይፈታ ይሆናሉ በማለት ተስፋ ባለመቁረጥ ሙፍታ ሀይሚዬንም እንዲሁም ብሩኬንም ጠርሷቸው ነበረ። ሁለቱም ያው አብረው ነው የመጡት ተጓደኞቻቸው ጋራ። ያው ተመሳሳይ ነው፣ ምንም ልዩነት የለውም። የእውነቴን ነው የዛሬው ትንሽ ልዩነት ያለው ጭራሽ አንድ ሰው ዛፍ ነኝ ብሎ ራሱን አስተዋወቀ። ረጅም እና በአጠቃላይ ሁለቱም ያው ከባድ መበሻሸቅ ላይ ነው ያሉት። ምንም ሊደማመጡ አልቻሉም። እልህ ላይ ናቸው። ነገር ግን ሙፍታ ለሀይምዬ ጠጠር ያለ ጥያቄ ጠይቋት ነበረ ብሩኬ ለራሱ ህይወት ስለመሰረተ እዚያ ጋር ስለጀመረ ምናምን ነገር እሱን ለመበቀል ወይም እሱን ለማናደድ ብለሽ ነው ወይ እዚ ጋር አንቺን ይሄንን ነገር እያደረግሻለሽ ብሏት ነበረ። ኖ እኔ ለእሱ መበጥበጥ አልፈልግም፣ እኔ የራሴን ህይወት መኖር እፈልጋለሁ። ልክ እኮ ናት። እዚህ ጋ ከሀይሚ ትልቅ ነጥብ ወስጃለሁ። የራሴን ህይወት መኖር እፈልጋለሁ። ለምን እንደዚያ ያለች ይመስላችኋል? ብሩኬ አፈቅርሻለሁ ብሎ ቃል አልገለጥላትም። እሷ የምትፈልገው የራሷን የሆነ ህይወት ነው። ይሄ ቃቃ ጨዋታ አትፈልግም። ግልጽ የሆነ አማርኛ ነው ዛሬ የተናገረችው ሰው። የራሴን ህይወት መኖር ስለምፈልግ ነው አለች ከቅዱሴ ጋር መሆን የፈለገችው ብሩኬ እንኳን ይሄ በቅኔ ያልገባት አልተረዳም ይሆናል። አይረዳም እሱ የሚያየው ጭቅጭቁን ነው ማለት ነው። ኦ ይችል የራሷን ህይወት በቃ ከእኔ ጋራ አብሮነትን ትፈልጋለች። ሰው ለምንድን ነው ታዲያ? እኔ ብዙ ነገሮችን አንድ ዓመት አሳልፈናል። ለምን ነገሩን ትተን ሰላም አንፈጥርም? በቃ በግልጽ እኔ ውስጥ ያለውን አልነግራትም ብሎ ይህንን ለመናገር ብሩኬ አሁንም ላይ ዝግጁ አይደለም። ጭራሽ ቦርሳውን አንጠልጥሎ ነው የመጣው ማለት ነው ዛሬም። እና እኔ እሱን ለማነደድ አይደለም ህይወቴን መኖር ስላለብኝ ነው። ኤግዛክትሊ ልክ ና ሀይሚ ትክክል ነች። እዛ ጋር ደግሞ ብሩኬ ልጅቷ ትናንትና በመቅረቷ ይቅርታ ጠየቀች። ብሩኬ የሚቅርታ ጠየቀ ምናምን ነገር። ነገር ግን አሁንም ከባድ እንትን ላይ ነው፣ ጭቅጭቅ ላይ ነው ያሉት። ምንም ለውጥ የለውም። ጭራሽ ቦርሳሽ ምናምን ስለ ቁመትም ዛሬ እየተወራ ነው እንዴ? ስለ ጭራሽ ዛፉን ታጠጠው ሳይመሽባት ሄዳ ምናምን ነገር ረጅም ሰው ዛፍ ነው ወይ ልጅቶ አስቀላለች እንዴ? ረጅም ሰው ዛፍ ነው ወይ ዛትሚን ሳንተም እንግዲው ዛፍ ነህ ማለት ነው አለችው። ነገሩ የኒ ዛፍ ቅርንጫፍ የለውም፣ ያንተ ግን ቅርንጫፍ አለው። ውዶቼ ቅኔው ከባድ ነው። ተጉኝ በእናታቸው ይሄ ቅኔ በጣም ከበ አረ፣ ታይ ሃይሚዬ ታይ ታይ ታይ ታይ ታይ ታይ ታይ ሸበላሽን በዝልካታ ጨልው ታይ። ግን ታይ ጥሩ አደለም ታይ፣ ግፍ ነው ታይ። ወይ ግዲ ቅዱስዬ ቅዱስዬ ከኔ ውጭ የለም። አንተ ግን በዝም በዛም በታችን በላይም በማንም በምንም በቃሉ እነ ቦርሳ ነው። አይ ተይ ተይ ግን ሃይሚ ተይ፣ ነገር እሱ ነው ይነካት። ይኸው እንግዲህ እሱ ዛፏን በጊዜ ሄዳ ታጠጣ አለ። አስቡት ይሄን ቃል ተናግሯት፣ ከዛ መጨቃጨቅ ሲጀምሩ አረተው ምናምን ነገር ሲል ሙፍታ፣ እሱ አኮናት አለ ብሩኬ። እሱ አይደለችም ብሩኬ አንተነ። እዛ አፏን በጊዜ ሄዳ ተጠጣ ብለህ የነቆርካት አንተ ነክ። አንተ እንደ ወንድነት ታላበረድክ። ከሷ እኩል ሀይሚ ሁለት ስንዝር ምላስ ቢኖራት አንተ አንድ ስንዝር ነው ሊኖርህ የሚገባው። እና አንተ ልክ እንደ ትልቅ እንደ አባዋራነት ራስህን እንደሚሰማ አድርገክ አንዳንድ ጊዜ አንዳንድ ነገሮችን እኮ ስክሎር ማድረግ አለብን። ነገርን ለማብረድ እሷ አንድ ትላለች አንተ አንድ፣ እሷ አንድ ትላለች አንተ አንድ። ሀይሚዬ እኔ ከዚህ በኋላ አንድ ነገር ንገርሽ፣ ቡሩኬ ሁለቴ ካወራ አንቺ አንዴ አወርተሽ ዝም በይ። ነገሩን በእንደዛ አይነት ምክንያት መንገድ ሊፈታ ይችላል። እዚህ ጋር ቤተሰብም የኛ ጭቅጭቅ መሯቸዋል፣ ሸርችቷቸዋል ምናምን ነገር እኔ ደግሞ እኛ ደግሞ ያንን ነገር አንፈልገውም። ክፉ ነገር እንኳን ቢናገሩን ብሩኬንና ያች ቦርሳ ነገሩን በሰላም መንገድ መፍታት ነው የምንፈልገው። ክፉ ነገር መናገር አንፈልግም ማለች። ቅዱስና እሷ ተነጋግረው ነው የመጡት ማለት ነው፣ ክፉ ነገር ላለመናገር እዛ ጋር እነ ብሩኬን ማለት ነው። ሶ ሀይሚ እኔ ለአንቺ የምልሽ ነገር አንቺ ምክር ስለምሰሚ ማለት ነው። ብሩኬ አይሰማም። ብሩኬ አይሰማም በራሱ ነው የሚመረው። ከዚህ በኋላ አብራችሁ በድጋሚ ከመጣችሁ አንቺ አንቺም ከቅዱስ ጋር ከመጣሽ ብሩኬም ከቦርሳዋ ጋር ስለመጣ ሶሪ፣ እኔ ስማን አላውቀውም። ለዛ ነው ቦርሳ ምላት ሀይሚ ያወጣችላት ስም፣ ደግሞ እኔ ደስ ነው የሚለኝ። እና ብሩኬ አንዴ ሁለቴ ከዋረ፣ አንቺ አንዴ አውሪ፣ ግማሽ ወሬ አውሪ። በቃ የምሬን ነው ምክንያቱም ሁለታችሁም ራሳችሁን ዝቅ እያደረጋችሁ ነው ያላችሁት በምታወሩት ወሬ በምትጨቃጨቁት ጭቅጭቅ ቡሩኬ ሴት ነህ ሆይ ትባላለህ ምላስ ስታበዛ እንደ ወንድ ሁን እኔ እዚጋ አስተያየት እመሰጥህ ጠልቼህ አደለም እኔ ማንንም ሰው አልጠላም በዚህ ምድር ላይ ነገር ግን ነገሩን ለመፍታት እንዲፈታ ከፈለግ ሀይሚ ሶስት አራቴ ታውራ ትለፍልፍ መለፍለፍ ያለባትን ነገር ተለፈለፈች ተለፈለፈ ትለፍልፍ መለፍለፍ ያለባትን ነገር አንታ ትለፍልፍ ቆጥብ በል እንደ ወንድ። ሌላው ነገር ደግሞ እነሱ ይበልጡሻል የምትለው በእውቀት ይበልጡሻል እነሱ የምትለው አንተ እኮ ሂልና ጠንቅቆ እኮ ያውቀዋል። ሀይሚ እኮ ሳትማር የተማረች እኮ ምሁር ናት። እንዴት ነው እንደዚህ የእሷን ክብር ዝቅ የምታደርገው? ብሩኬ ቃላት አጠቃቀም አሁንም ተጠንቀቅ። ለምንድን ነው የማትጠነቀቀው? እኔ ግን አሁን ላይ ተረድቻለሁ። አንተ በቃላት ቃላት አጠቃቀም አትችልም። ስለዚህ አንድን ሰው አንዴ ሁለቴ ነው ልንረዳው የሚገባው የምንችለው፣ ሰላሳ ጊዜ ስለውቀስ ነው ከስህተቱ ይመራል ማለት አይደለም። ሶ ሀይሚን ከማንንም ጋራ ልታነጣጥራት የምትችል ሴት አይደለችም። ልብህ ራሱ ያውቀዋል። እኔ አንተ ካላወቅ ካልተረዳ እኛ እንነግርሃለን። እዚ ስልካችን ላይ ቁጭ ብለን የምንከታተላት እኛ እናቃታለን። እግዚአብሔርን በጣም በጣም በጣም በጣም በጣም በጣም በጣም መስመር የሳተ ንግግር አትናገር ብሩኬ ስላሳለፋችሁት ጊዜ ብለህ እንኳን ስለፈጠረክ እንዲሁ ስለፈጠረ። ደግሞ ሌላው ነገር ደግሞ የሀይሚን ፎቶ የሚያበላሹ ልጆችን ሪፖስት አታደርግ ብሩኬ። ኧረ በእናትህ እናትህን ሙሽዬን አትወዳቸውም እንዴ? ሀይሚ ሴት ናት። የሴት ልጅ ፎቶ ሲዘቀዘቅ የአንተንም ፎቶን ዘቀዝቃለን እያሉ ሊሆን ይችላል። የእናትህንም ፎቶን ዘቀዝቃለን እያሉ ሊሆን ይችላል። እዛ ጋ የሚዘቀዝቋቸው ይህ ሚስኪን እናት ለምን አንተ ላይክ ሪፖስት ታረጋለክ ብሩኬ? ከእንደዚ አይነት ድርጊት መቆጠብ አለበክ። እንደው ለሙሽዬ ስትል ሌላውን ተ ተው አረ ብሩኬ ተው። ወተህ እኮ ነገ ማይክ ይዘህ መተክ እናቴን አትዘቅዝቁብኝ ትላለክ። ነገር ግን እኮ እናተ በምን አይነት ምክንያት እንደተዘቀዘቁ እንኳን አልተረዳውም። አንተ ኧረ ተው እና አይኔም ህፃን አይደለችም፣ ቡርኪ አንተም ህፃን አይደላችሁም። ቤተሰብ ማስተዳደር የምትችሉ ሰዎች ናችሁ። እባካችሁ፣ እባካችሁ ራሳችሁን ዝቅ አታድርጉ። ነገ መልሳችሁ ለምትታረቁት፣ ነገ አንድ ለምትሆኑት፣ እባካችሁ እኛ እናንተን ክፉ ነገር እንድንናገር አታድርጉን። እውነት እዚህ ጋር በምታደርጉት በምትናገሩት ነገር ያንን ይዘን እናንተን ቀን በቀን መሳደብ መውቀስ መውቀስ መሮናል። እግዚአብሔርን እንዲህ እውነት ነገ እናንተ መልሳችሁ ለምትገናኙት የዚህን ያክል መበሻሸቅ ምን የሚሉት ነው? አረ ብሩኬ፣ ሀይሚ በዛ፣ በቃ ሀይሚ በቃ አራዳ ሁኒ። ብሩኬም እንደዛው ከቻልክበት እንዴ እቺ በእውቀት ትበልጥሻለ። እነሱ ምናምን ብሩኬ፣ እንደዚህ አይነት ቃላትን ሀይሚ ፊት አትጠቀም። እኛ የሚያምንን ነገር አታድርግ። ጠንቅቀታ እያወቃት ልጅቷ። ለማንኛውም ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። እኔ ሁል ጊዜ ወቀሳ መሮኛል። ሁልጊዜ እኔ ሰውን እንትን ማለት መሮኛል። አስፈላጊም አይደለም።